አመሰግናለሁ እንደምን አመሽታችኋል ሳህልና ራቢያ እንደዚሁም ተመልካቾቻችን በእያላችሁበት እንደምን አላችሁ እንደምን አመሽታችኋል ለማለት ወደዳለሁ እንደሚታወቀው እንግዲህ በትናንትናው ላይ በመላው የክርስትና እምነት ተከታዮች ዘንድ የመስቀል ደመራ በዓል በደመቀ ሁኔታ ተከብሮ ውሏል በመዲናችን አዲስ አበባም በተመሳሳይ በመስቀል አደባባይ እንዲሁ የመስቀል ደመራ በዓል ተከብሮ ውሏል። ዛሬ ደግሞ የመስቀል በዓል በመላው የክርስትና እምነት ተከታዮች ዘንድ በተለያዩ የኢትዮጵያ አካባቢዎች ተከብሮ ውሏል። አመሻሹን በመዲናችን ምን ይመስላል የበዓሉ አመሻሽ የሚለውን ደግሞ አዲስ ሚዲያ ኔትወርክ የተለያዩ አካባቢዎች ላይ ተዘዋውሮ ቅኝት አድርጓል። አሁን የምገኘው አራት ኪሎ ፕላዛ ነው። ከዚህ ደግሞ ቀደም ብለን ወደ እስጢፋኖስ ቤተክርስቲያን ወደ ፍላሚንጎ መንገድም እንደዚሁ ቅኝቶችን ስናደርግ ምልከታዎችን ስናደርግ ነበረ። እንደዚሁም በመንገዳችን ያገኘናቸውን የተለያዩ መዝናኛ ቦታዎች ላይ ያገኘናቸውን የሚዝናኑ ሰዎችን በዓልን በተለያዩ የኮሪደር ልማቱን መሰረት አድርገው በተሰሩ የመዝናኛ አማራጭ የመዝናኛ ስፍራዎች ላይ እየተዝናኑ የሚገኙ ነዋሪዎችን እንደዚሁም ደግሞ እየተዝናኑ የሚገኙ ሰዎችን ለማነጋገር ሞክረናል። መሰል አማራጭ የመዝናኛ ቦታዎች በአዲስ አበባ በስፋት መገንባታቸው መሰራታቸው ትልቅ እድልን እንደፈጠረላቸው በተለይ እንደዚህ በዓላት ሲሆኑ፣ ቅዳሜና እሁድ የሳምንቱ መጨረሻ ቀናቶች ሲሆኑ አማራጭ የመዝናኛ ቦታዎች ሆነው ከቤተሰቦቻቸው ጋር ከልጆቻቸው ጋር ቆንጆ ጊዜን የሚያሳልፉበትን እድል እየፈጠረላቸው እንዳለ ነግረውናል። ዛሬ ደግሞ በዓል እንደሆነ ይታወቃል ቀኑን በተለያዩ ሁነቶች በማሳለፍ አመሻሹን ደግሞ እንደዚሁ የመዝናኛ ቦታዎችን በመጎብኘት በማየት ፎቶ በመነሳት የተለያዩ ጊዜዎችን ከቤተሰብ ጋር በማሳለፍ ቆንጆ ጊዜን እያሳለፉ እንደሚገኝ በዓሉንም ደግሞ በዚህ መልኩ እያሳለፉ እንደሚገኝ ነግረውናል። እንደሚታወቀው በመዲናችን አዲስ አበባ በሁለቱም ዙር በተሰሩ የኮሪደር ልማት ፕሮጀክቶች መንገድን ጨምሮ የተለያዩ የመዝናኛ ስፍራዎች በበቂ ሁኔታ መገንባታቸው ይታወሳል። የልጆች መጫወቻ ስፍራዎች እንደዚሁም ደግሞ አዋቂዎች ወጣ ብለው ንፋስ የሚያገኙበት ከጓደኞቻቸው ጋር እንደዚሁ የሚገናኙበት፣ የሚያወሩበት እንደዚሁ በዓላት ሲመጡ ቅዳሜና እሁድም ሲሆን አማራጭ የመዝናኛ ቦታዎች ሆነው የሚያሳልፉበት ሆነው ተገንብተዋል ማለት ነው በዚህም ምክንያት እንግዲህ ከዚህ ቀደም መሰል የመዝናኛ ጊዜ ማሳለፊያ እንደነዚህ አይነት ቦታዎች ባለመኖራቸው ቤት የሚያሳልፉበት ጊዜ በርካታ እንደሆነ፣ እንደዚህ ወጥተው የሚዝናኑበት አማራጮች እንደሌሉ ነግረውናል ማለት ነው። ሲዝናኑ እዚሁ ያገኘናቸው ነዋሪዎች ማለት ነው። ከዛ በተጨማሪ በተለይ እንደሚታወቀው የተለያዩ የመዝናኛ አማራጮ ነው የተገነቡ ቦታዎች የተሰሩ ቦታዎች ማለት ነው ከክፍያ ነፃ ሆነው ልጆች የሚጫወቱባቸው ወላጆችም ትላልቅ ሰዎችም እንደዚህ ጊዜ የሚያሳልፉበት መሆናቸው ልዩ እንደሚያደርጋቸው ተመራጭ የሚያደርጋቸውን መሆኑን ነው የነገሩን። ምክንያቱም በቀላሉ እንኳን አንዳንድ ቦታዎች እንዝናና፣ ጊዜ እናሳልፍ ሲባል ወጪው ከበድ እያለ እንደመጣ አቅምን ያገናዘበ እንዳልሆነ ነው የነገሩን። ሲዝናኑ ያገኘ ናቸው ነዋሪዎች ማለት ነው። አሁን ግን እንደነዚህ አይነት የመዝናኛ አማራጭ ቦታዎች ነጻ ምንም አይነት ክፍያን የማይጠይቁ ከዛ በተጨማሪ ደግሞ በጣም ቆንጆ ጊዜን ተሰብስበው ለማሳለፍ ምቹ ሁኔታን እየፈጠረላቸው እንዳለ ነው የነገሩን። እኛም እንግዲህ እንደ አዲስ ሚዲያ ኔትወርክ በተለይ ዛሬ የመስቀል በዓል በመላዊ ክርስትና እምነት ተከታዮች ዘንድ ተከብረው ውሏል። አመሻሹ ምን ይመስላል የሚለውን እዚሁ አራት ኪሎ ፕላዛ እንደዚሁም ደግሞ ስቲፋኖስ ቤተክርስቲያን የፍላሚንጎን መንገድ ምን ይመስላል የሚለውን ምልከታ እያደረግን ነበር ፍጹም ሞቅ ባለ ሰላማዊ በሆነ እንደዚሁም ደግሞ ጉብኝቶችን እያደረጉ ፎቶ እየተነሱ ከወዳጅ ዘመዶቻቸው ጋር ቆንጆ ጊዜን እያሳለፉ በዓልን በዚህ መልኩ እያሳለፉ እንደሆነ ነው የነገሩን። እኛም ደግሞ በቆይታችን ባደረግናቸው ቅኝቶች መመልከትና መታዘብ የቻልነው ነዋሪዎች ፍጹም ደስተኛ ሆነው በተገነቡት በተሰሩ አማራጭ የመዝናኛ ቦታዎች ጥሩ ጊዜን እያሳለፉ እንዳለ መመልከት ችለናል። በዚው አጋጣሚ ለመላው ተመልካቾቻችን እንግዲህ መልካም የመስቀል በዓል እንዲሆን እንመኝላቸዋለን። አመሰግናለሁ። ተባረክ። እኛም ለመረጃሽ እናመሰግናለን። ሸጋ መሸት ይሁንልሽ።